አሰላሙ አሌይኩም ራክቱላ በረካቱ። ውድና የተከፈራቸው የመማያ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ሰላማችሁ ብዙ ይበል በያላችሁበት ውዶች። እዬ ዛሬ ያው የምታወጥ ጠፍቻለሁ ሰሞኑን ቪዲዮ ተለቀቅኩኝ፣ በላይ ግቡ ግቡ ግቡ። የሚገርማችሁ ነገር አንዳንድ ሰሞን ደስ የሚል ዜና እንሰማለን በተከታታይ ማለት ነው። ሰርግም ከሆነ ሰርግ ሰርግ ሰርግ። ሰሞኑ እንዳያያቸው ደግሞ ጠብ ነበረ በዩቱበሮች ባልና ሚስት እየተጣሉ በጣም አስቸጋሪ፣ በቃ በየቦታው ማለት ነው፣ በፉክክር እስከሚመስል ድረስ ነበር። አሁን ደግሞ ምን ተፈጠረ ካላችሁ፣ ስደተኞች እያለቃቀሱ ነው ያው በሽሜ። ስደተኛ ለእሶ ብዙ ጊዜ ነው ብዙ ለብዙ አመታት እንሰማለን እናያለን። እየሞቱም እየተጎዱም በቤተሰብም ገንዘባቸው እየጠፋ እንዲሁም በአረቦች እየተከዱ እንዲሁም በባል በወንድም በቤተሰብ በጓደኛ በደላ። የሚገርማችሁ ነገር አንድ የሆነች ልጅ በጣም ቅርብ የራሴ የቅርብ ሰው ናትና። ሰሞኑም ምን ተፈጠረ መሰላችሁ? ልጅቷን የሆነች ጓደኛ በዋትሳፕ ትተዋወቃታለች። ከዛ ጓደኛ ሆና ትቀርባታለች። ጨዋታ ያወራሉ። ስደት ለመሸም ሰው ስታገኙ የሆነ ብቻ ቶሎ የማመን ነገር አለ አይደል? ሁሉም ስደተኛ የሚያወሩት ሁሉ እውነት ይመስለናል። እንደኛው እየመሰለን እናዝናለን። አይዞሽ ምናምን በቃላት ራሱ ይጠግናልና፣ ልክ እንደዛ መስሏት ትቀርባትና ሲያወሩ ሲያወሩ ብር መላክ ፈልጌ ነበረ፣ የሚልክ ሰው ካለ እስኪ አስተዋውቅኝ፣ ሀዋላ የሚልክልኝ ምናምን ትላታለች ማለት ነው። አለ ይቺ አገሯ ልጅ አለ፣ ምን ችግር አለውን? የማቀው ልጅ አለ፣ በጣም ጥሩ ልጅ ነው፣ ይልክልሻል ትላታለች። ከዛ እሺ፣ አምስት ሺ ብር አምስት ሺ ሪያል ይላክልኝ ትላታለች። እሺ፣ ከዛ እሺ ብላ ነገረችው ማለት ነው። ችኛቱ ላክላት ጓደኛዬ ናት፣ አውቃታለሁ፣ ተማመንባታለሁ እና አምስት ሺህ ብር ላክላት ታስገባልሃለች ትለዋለች። እሽ እሺ ብሎ ያ ሰውዬ በተሰጠው አካውንት የችኛቱን አምኖ አምስት ሺህ ብር ያስገባል። ብሩ ከገባ በኋላ ብሩ ገብቶ ወድሻል አስገቢ ስትባል እሷ ምን ታደርግላችኋለች የተሳሳተ የተሳሳተ ደረሰኝ ትልካለይ ማለት ነው። ፎርጅል ነው፣ የተሳሳተ ነው፣ ትክክለኛ አይደለም። ለካ ይች ልጅ እንትናት የሆነ ሌባ አሉ እኮ ተደራጅተው በዋትሳፕ በኢሞ በተለያዩ እንትኖች እየገቡ የሰው ገንዘብ የሚወስዱ አሉ ማለት ነው። እና ተጠንቀቁ። በዙ አጋጣሚ እና በዛ የአብር ያች ልጅ አድራሻዋን ሁሉ ጽፍትፍትፍት ፍትፍት አርጋ ጠፋች። ከዛ የችኛ ልጅ ምን ታደርግ ሰውየውም ደግሞ እኔ አንቺ ናምኜ ነው የላኩላት፣ ይሄው ብር አላስገባችልኝም። የላከችልኝ ደረሰኝ ራሱ ዝም ብሎ ነው የሆነ ፎርጅን ነው ትክክለኛ አይደለም የተሳሳተ ነው ይላታል። በቃ ያች ልጅ መረጃ የተባለ ጥፍትፍትፍትፍት ታርጋለች። በምንም ተአምር አትገኝም ማለት ነው እና አሁን ልጅቱ አዲስ የመጣ የነበረች ይህች የእኛ አገሯ ልጅ እምላችሁ ማለት ነው ጓደኛ ብላ አምናት የከዳቻት አዲስ ናት፣ ገንዘብ የላትም። ይሄ ሰውዬ እኔ ክፈይ፣ እኔ አንቺን አምኜ ነው አምስት ሺ ሪያል ያህል የላኩላት ምናምን ብሎ ሲያጨናንቃት፣ እሷ በጣም ተጨናንቃ ያው ግሩፕ ከፈተኝ ማለት ነው። የአገሬ ልጆች እገዙኝ፣ እርዱኝ፣ በቃ እኔ ወዴት እሄዳለሁ፣ ይሄ ሰው ገንዘብ ነው ምናምን ብላት፣ አሁን እየተሰባሰበላት ነው። ወዲያው አለ መክፈል ግሩፕ ከፍተው እየረዷት ነው ማለት ነው። እና እንዲህ ያለ ጨካኝ አረመኔ የሰው ገንዘብ የማይከብዳቸው የራሳችን ዜጋ ራሱ አሉ። እና የሌላ ዜጋ ቢከዳ አይገርምም ለማለት ያክል ነው። እንግዲህ እንደምታዩት አኖር በጣም አዝኗል። እውነት ሁላችንም በተለይ የቆየን የቆየ ነው፣ ከጥቅሙ ይልቅ ጉዳቱ እያመዘነብን ነው፣ እየተጎዳን ነው። ለረጅም ጊዜ አመታት ለረጅም ጊዜ ስደት ላይ ስትቆዩ በጠቀም ልበላችሁ እና ሁሉም ነገር እየከበደ ነው የሚሄደው። ገንዘባችሁ ራሱ የሆነ አቋም አይኖረውም። ምክንያቱም እዛ ጋ የሆነ ሰው ሊኖራችሁ ይገባል፣ የምታምኑት በጣም ጠንካራ። ከጎናችሁ የሚቆም የሚያግዛችሁ ከሌለ ኪሳራ ነው የምትሆኑት ማለት ነው። እንደዚህ ከመሆናችሁ በፊት የገንዘባችሁን አወዳደቅና ሁኔታ ለማየት ሞክሩ፣ ከሰው ትምህርት ለመውሰድ ሞክሩ። እንግዲህ አኖር ሰውየው እየቆራረጠ እንደሚሰጠው እና ከዛሬ ከነገ እያለ ገንዘቡ እንደያዘበት ነው የተናገረው። ሊሰጠውም ይችላል አይታወቅም እና ተስፋ ትቁረጥ። አብሽር ወንድማችን። አሁን ደግሞ ሀገር ለመግባት ባታስብ ጥሩ ነው። ትንሽ በትረጋጋ፣ ሀገራችን ሰላም መሄድ የለም አሁን። በዛ ላይ ቀስ ብለህ በጸባይ ታግሰ ህዝ ስለደረስክ ክዛንግዲ ደግሞ በጸባይ ትንቀስ ብለ ከሰውየው ገንዘብን ተቀብለ በሰላም ብትለያይ ይሻልሃል። በአይኒ ህገ ወጥ እስከሆነ ድረስ መክሰስን መውቀስም አይችሉም። ብዙ ኮሜንቶች አይቻለሁ ከስር ማለት ነው ከቪዲዮ ስር እንክሰስልህ ምናምን። እንዴት አድርጋችሁ ነው የምትከሱት? እሱ ቢከሰስ ይሄንኛው ልጅ እንትን ነው አይደለ? ህገ ወጥ ነው። በምንም ታምር ሊያገኙ አይችልም። ህገ ወጥ እንዴት ታሰራለህ ሁላ ሊባል ይችላል። ሁለቱም ሊታሰሩ ሁሉ ይችላሉ ማለት ነው። ለማናቸውም እንግዲህ አላህ ይገዘን ሁላችንንም አብዛኞቻችን አረቦች ላይ ሁለት ወር ሶስት ወር አራት ወር አምስት ወር ደሞዝ ይኖረናል። ያው ሁላችንም ባይባልም ማለት ነው ምክንያቱም ተዛሬ ተነጋ ይሰጡናል ስንል ቀኑም እየተጨመረ ቀኑን ቀን ሲወልድ ያው በቃ ገንዘቡም እየተጠራቀመ እየበዛ ሲሄድ ይከብዳቸዋል ማለት ነው። እና የሆነ ጓደኛ የነበረች እንደዚሁ ማቃት ማለት ነው እንደዚ አረቦች ላይ ገንዘቧን ወደ ዘጠኝ ወር ያህል አስራ ስምንት ሺህ ሪያል ምናምን በሁለት ሽር ያለ እየሰራ የጠርታ ሴትዮዋ አሁን ገንዘብ ስለሌለ ነው ይቅርታ፣ ገንዘብ ስለሌለ ነው ይቅርታ እያለ በቃ በጣም ሲበዛባት፣ ሴትየቱ ምናለች፣ ከቤት ውጭና ሌላ ቦታ ስሬ፣ ቢያንስ እስከ ዛሬ የሰራሽውን እንኳ ልክፈልሽ፣ እየተጨመረብኝ እየተጨመረብኝ አቅም አጣሁናም ብላ የዘጠኝ ወር ደሞ ሳት ወጣ ማለት ነው እና ያቺ ሴትዮ የተወሰነ ነው መሰለኝ የሰጠች ከዛ ውጭ ሳሰጣት ቀረኝ። ትንሽ አንድ ስድስቱ ሺ ብር ብቻ ነው የሰጠች። ይብላለች እንግዲህ ከአስራ ስምንቱ ሺ ብር ማለት ነውና ሺ ሪያል ማለት ነው። ብዙም ሰው አትመኑ። እስኪ ብቻ ጠንካራ እንሆን፣ እስኪ ያሰብነው ተሳክቶ በሰላም ሀገራችን ለመብቃት ያብቃን ማለት ነው እና ከባድ ነው የምናየውም የምንሰማውም ነገር አስ አሳሳቢ ይሆናል። አሁን ላይ እራችኋለሁ። ላይክ እና ሸር እያረጋችሁ ቪዲዮውን እስከመጨረሻው ለማየት ሞክሩ። ዛሬ በችኮላ ነው ቪዲዮውን የሰራ ሁላችሁ። ምንም አልተመቸኝም። እንደዛ ነው ውጦች ዬ ቅድም ትንሽ አኖራን ስላየሁት አሳዝነኝ ነው። በዚያው አጋጣሚ ብዙ ነገር ስላለ እስኪ ሸር ሸር ሸር እያረጋችሁ ሁላችሁም ተጠንቀቁ። ከማልቀስም በፊት መጠንቀቁ። ታሞ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን ነገር ተጠቀሙበት፣ እላችኋለሁ። ባይ ባይ። ሰላማችሁ ብዙት ይበል በያላችሁ በፍቅር